የትዕግስት አሰፋ የማራቶን አስገራሚና ታሪካዊ ድል እንደማሸንፍ እርግጠኛም ነበርኩ። ዘገባው የመላኩ ወልደ ሰንበት ነው እንደሚከተለው ይቀርቧል። የ24 የዓለም ምርጧ አትሌት ትዕግስት አሰፋ ትናንት በለንደን ማራቶን ምርጥነቷን የሚያሳይ ሌላ ታሪካዊና አስገራሚ ድል አስመዝግቧለችም። ትዕግስት አሰፋና ሶስት ቁጥር እንደማይነጣጥሉም አስመስክራለች። በዚህ ዘገባችን ይህን የምናስመለክታችሁም ይሆናል። ትዕግስት አሰፋ ትናንት በለንደን ማራቶን ሁለት ከአስራ አምስት ከአምሳ ሰዓት በመግባት አሸንፋለች። ሶስተኛ የማራቶን ምርጥ ድሏም ሆኖ ተመዝግቧል። ትዕግስት በማራቶን ብቻም ሳይን በተለያዩ ርቀቶች ካስመዘገባቸቻቸው ትዕግስት በማራቶን ብቻም ሳይሆን በተለያዩ ርቀቶች ካስመዘገበቻቸው አስር ምርጥ ውጤቶቿ መሀል በቀዳሚነት የሚቀመጡት ሶስቱ የማራቶን ድሎቿ ናቸው። ሁለቱን ጣፋጭ ታሪካዊ ድሎችና አምና ካቻምና በበርሊን ሶስተኛውን ዘንድሮ ትናንት በለንደን አስመዝግባለች። በሶስቱም ታሪካዊ ድሎቿ ታዳ የራሷን የሀገራውን የውድድሯና የዓለምን ሪከርድ በአስገራሚ ሁኔታ በማሻሻል ያስመዘገበችው ትዕግስት በበርሊን ሁለት ጊዜ የራሷን የሀገራዋና የዓለምን ዘንድሮ ደግሞ ብቸኛውን የሴቶች የዓለም ማራቶን ሪከርድ በማሻሻል ለድል በቅታለች። በሶስቱም አጋጣሚ ታዳ ሪከርድ ያሻሻላችሁ በተመሳሳይ በሶስት ደቂቃ ልዩነት ነው። በ2022ና በ2023 በበርሊን ዘንድሮ በለንደንን ማድረግ ችላለች። ይህም የትዕግስትንና ና የሶስት ቁጥር ግጥጥሞች ይበልጥ ያሳየም ሆኗል። ትዕግስት በ2022 በርሊን ማራቶን በኬንያቷ ቼሮና ተይዞ የነበረውን 2 ከ1811 ከ1537 በመግባት የራሷንና የሀገሯን ርቀት ሰዓት ስታሻሽል በ2023 ይህንኑ ሰዓት በዚያው በበርሊን 2ከ1153 በመግባት በተመሳሳይ በሶስት ደቂቃ ልዩነት ማሻሻለም ችሎ 25 ለንደን ቁጥር ያገናኘው ሌላው አጋጣሚ የተከሰተውም አምና በበርሊን ነው። ትዕግስት በ2024 ሶስተኛ ተከታታይ ድሏን በበርሊን ማራቶን አሳግታለች። ረዥም ዲ ቁጥር የበርሊን ማራቶን ለሶስት ተከታታይ ዓመታት በማሸነፍ ብቸኛዋ ሴት አትሌት መሷ ነች። በበርሊን ማራቶን የጃፓን አትሌቶች ለስድስት የጀርመን ስምንት ዓመታት ተከታታይ ማሸነፍም ችለዋል። ነገር ግን አንድም አትሌት ለሶስት ተከታታይ ጊዜ ላ አላሸነፈም። በእርግጥ ዋሴ የተሰኘች ጀርመን አትሌት ሶስት ጊዜ ወድሮ አሸንፋለች፣ ግን በተለያየ ጊዜ እንጂ እንደ ትዕግስት በተከታታይ አይደለም። ስለዚህ በበርሊን ማራቶን ሶስት ጊዜ ማሸነፍ የቻለችው ትዕግስት አሰፋ ብቻ ነች። ትግስት በሶስቱም አጋጣሚ ማሸነፍ የቻለች የራሷና የዓለምን ሪከርድ በማሻሻልም ጭምር ነው። ትግስት በ2023 የሀገር ሪከርድ፣ ትናንት ደግሞ ብቸኛውን የዓለም ሴቶች ማራቶን ሪከርድ በማሻሻል ለማሸነፍ በቅታለች። በዘንድሮው ለንደን ማራቶን ተፎካካሪዎችንም ተበቅላለች። በትናንቱ ለንደን ማራቶን ሻምፒዮና ኬንያዊቷ ጆ ኮሶጊ እና የፓሪስ ኦሎምፒክ ባለድሮላ ሆላንዳዊ ሲፈን ሀሰን ተሳትፎም ነበር። ሁለቱም አትሌቶች በሁለቱም ውድድር ትዕግስት አሰፋን ከዋላቸው አድርገው ተገብተው ነበር ትናንት ግን ትዕግስት ሁለቱንም አስከትላቸው መግባት መበቀል ትችላለች። ትዕግስት በተለይም ኬኔቶ የተበቀለችው ሪከርዷንም ጭምር በማሻሻል ነው። ትዕግስት አምና ከኬኔቶ አትሌት ጆክሴጊ በ026 ሰከንድ ተቀድማ ሁለተኛ ወጣች ሲሆን ዘንድሮ ግን እሷ በተራዋ ልዩነት ወደ ሶስት ደቂቃ በማሳደግ ድሏን ብቻ ሳይሆን ሪከርዷንም ጭምር በመውሰድ ተበቅላታለች። በፓሪስ ኦሎምፒክ በመጨረሻ ኦሎምፒክ በመጨረሻዋ ሰከንዶች ላይ የቀደመች ሲፋን ሀሳንም ቢሆን እንዲሁ አትሌት ትዕግስት አሰፋ ከድሉ በኋላ ውድድሩ እንደማሸንፍ ገና ከቤቴ ስነሳ የመሮጫውን መስመር ሳልፍ እርግጠኛም ነበርኩ ለዚህ ድል የበቃሁትም ጠንክሬ ጥርጣሬ በመስራቴ ነውም ብላለች። ሆላንዳይቷ ሲፋን ሐሰን በበኩሏ ውድድሩ በተለይም 25 ኪሎ ሜትር በኋላ ከባድ እንደነበር አቋርጣ ሁላ ልትወጣ እንደነበርም ገልጻለች።